አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእግዚአብሔር ሰላም ጥቅምት ሁለት ቀን የሚነበሩ የወንጌላዊው የቅዱስ ሉቃስ ምስክርነት ይህ ነው። ሐዋርያት ዓለምን በሚከፋፈሉበት ጊዜ ቅዱስ ጴጥሮስ ክፍሉ ድርሻ አውሮም ነበረች፣ ከእርሱ ጋር ለነበሩ ሐዋርያትም ክፍላቸው ነበረች። ስማቸውም የገሊላው ሀገር ሰው ቲቶና የድል ማጥያው ሉቃስ ናቸው። በንጉሱ በኔሮን ዘመን ቅዱስ ጴጥሮስ ባረፈ ጊዜም ሐዋርያት የጌታችን ኢየሱስ ክርስቶስን ወንጌል በየሀገሩ ያስተምሩ ዘንድ ተበተኑ። ቄሳር የተባለው ንጉሱን ቅዱስ ጳውሎስ ያዘና በሮም ራሱን ቆረጠው። ቅዱስ ሉቃስም ከንጉሱ ተሰወረ። በጌታችን በኢየሱስ ክርስቶስ ስምም በየሀገሩ ውስጥ ከዓለም ዳርቻ ሁሉ እየዞረ ያስተምር ነበር። የብዙ ጴጥሮስ ጸሐፊም ነበር። በጌታችን በኢየሱስ ክርስቶስ ስም ሲያስተምርም መልካም ምግባራትን ይጽፍ ነበረ። እግዚአብሔር በእጁ ያደረጋቸውን ብዙ ተአምራት ጻፈ። በሽተኞችን ፈወሳቸው። የውራን ናኞችም አበራ። የአንካሶችን እግርም ታና ተጓዙ። ደንቆሮዎችንም እንዲሰሙ አደረገ። በጌታችን በኢየሱስ ክርስቶስ የሞቱትን ሁሉ አስነሳ። ዜናው በየሀገሩ ሁሉ በተሰማ ጊዜም በእርሱ ስልጣን መመናኑ በዙ። በየሀገሩም ሁሉ ብዙ አብያተ ክርስቲያናትን አነጹ። ከእርሱ ጋር የነበሩትም በጌታችን በኢየሱስ ክርስቶስ ማመኑ አመኑ። በየቀኑም ይበዙ ነበር። እነርሱም የቅዱስ ሉቃስን ሃይማኖት፣ ትምህርቱንም አልተቀበሉም። ያን ጊዜም የአማልክቱ ምኩራብ ካህናት የአሕዛብን መልካም እምነት ተመለከቱ። ሰይጣንም በካህናቱ ልቦና አደረ። በሀገሩ ከሚኖሩ አይሁድ ጋርም ተማከሩ። በዚህ ሀገር ባለው ታላቅ አዳራሽ ተሰበሰቡ። ይህ የሆነው መስከረም ሀያ ቀን ነው። ከአይሁድ ጋር በተሰበሰቡ ጊዜም አማልክቶቻቸውን፣ ጣዖቶቻቸውን በመጋረጃ በመብራት በሽቱ ሁሉ አስጌጧቸው። በቤተ መንግስት ወደ አሉ የሀገር ሽማግሌዎችም ሄዱ። የሀገሩ ሊቃውንትም ሁሉ በወንበሮቻቸው ተቀመጡ። የካህናቱ አለቆችም ወደ እነርሱ ደረሱ። ከገሊላውያን ከአስራ ሁለቱ ወንዶች የኢየሱስ ክርስቶስ ሐዋርያ አድርጎ ከሾማቸው ከሰባ ሁለቱ ደቀ መዛሙርት ወገን የሚሆን ጠንቋይ ወደ ሀገራችን ገብቷል። እነርሱ በየሀገሩ ብዙ ታምራት ያደርጋሉ። ከማሳታቸው ከጥንቁልናቸው ብዛት የተነሳም የሮም ሰዎች ሁሉ ወደ ትምህርቱ ተመልሰዋል አሉ። ንጉሱ ኔሮንም እነሆ ብዙ ሰዎችን ገደለ። ይህ ሉቃስም ከንጉሱ ፊት ተሰወረ። ከዚያች ሀገር ሰዎችም እነሆ ብዙዎችን አሳተ። ስለዚህም የአይሁድ ሕዝቦች አለቃ የሚሆን ስሙ ይስሐቅ የተባለ አንድ አይሁዳዊ በዘች ሀገር ተነሳ። በኢየሩሳሌምም ስሙ አሜል ወደሚባል ደግ ሰው ደረሱ ኋላ። ያን ጊዜም የሀዛብ አለቃ ሀና የስክንድሮስና ና የልያርስ የልያርልስ አለቃ ቀያፋ ስሙ ኢየሱስ የተባለውን ሰው ያዙት የሞትን ፍርድን ፈረዱበት፣ በእንጨት መስቀልም ሰቀሉት፣ ቀበሩት። በሶስተኛውም ቀን ተነሳ። ይህ ቅዱስ ሉቃስም እንዲያስተምር ነበር። ህዝቡም ሁሉ ቅዱስ ሉቃስን ጠየቁት ስሙ ኢየሱስ የተባለ ይህ ሰው ከሙታን ተለይቶ ይነሳ ዘንድ እንዴት ቻለ አሉት ጌታችን የኢየሱስ ክርስቶስን ስም በምኩራቡ በሰሙ ጊዜም አማልክቱ ጣዖታቱ ሁሉ ወደቁ ሁሉም ትንንሹ ነው ተሰባበሩ ካህናቱም የጣዖቶቻቸውን መጥፋት በተመለከቱ ጊዜ ልብሳቸውን ቀደዱ የራስ ፀጉራቸውንም አከኩ ወደ ሮምም ወጡ በንጉሱም ፊት የኢየሱስ ክርስቶስን ስም የሚጠሩ ሰዎች የሚያደርጉት ምትሃት እነሆ በዛ እያሉ በንጉሱ ፊት ጮሁ። ንጉሱም ከቅዱስ ሉቃስ በቀር በዚህ ስም የሚጠሩትን ሁሉ ገደልኋቸው፣ እርሱ ብቻ ከእጅ አምልጧልና አላቸው። ህዝቡም መለሱለት እንዲህም አሉት፣ እርሱስ በሀገራችን ሁሉ አለ። በኢየሱስ ክርስቶስ ትምህርት እርሱን በማወቅ እንዲኖሩ በማድረግም ሰውን ሁሉ አሳተ። በሀገራችንም ብዙ ደዌ ያለባቸውን ብዙ በሽተኞችን ሁሉ ይፈውሳል አሉት። ንጉሱም በሰማ ጊዜ ፈጽሞ ተቆጣ፣ ጥርሶቹንም አፋጨ። ከሁለት መቶ ጭፍሮቹም አራቱን ወደ እርሱ የሄዱና ቅዱስ ሉቃስንም ፈልገው ወደ እርሱ ያመጡ ዘንድ አዘዘ። ቅዱስ ሉቃስም ለህዝቡ የወንጌልን ትዕዛዝ ያስተምር ነበር። ሐዋርያው ትምህርቱን ከፈጸመ በኋላም በየቦታው ተበታተኑ። ቅዱስ ሉቃስም ተነሳና ከባህሩ ደረሰ። በባህሩ ዳርም አንድ አረጋዊ ሰው ተቀምጦ አሳ ሲሰግር አገኘ። አሳ የምታሰግር አንተ ሽማግሌ ሰው ሆይ ልታደርገው የሚገባውን ነግር ዘንድ ወደ እኔና አለው። ያ ሰውም ወደ እርሱ በቀረበ ጊዜም በቅዱስ ሉቃስ ፊት የእግዚአብሔርን ጸጋ ተመለከተ። ከመሬት ወድቆም ሰገደለት። ቅዱስ ሉቃስም አስነሳውና፣ እነሆ ንጉሥ ከባለሟሎቹ ወደ እኔ ልኮዋል። እርሱ ይገርሉ ዘንድ እንዳዘዘም እነሆ ተረድቻለሁ። አሁን እግዚአብሔር ፈቅዷል። በንጹህ ቦታም አስቀምጣት፣ እርሷም የሕይወትን መንገድ ታስተምርሃለች አሉ። ያ ሰውም መጽሐፉን በእምነት ተቀበለ። የእግዚአብሔር ኃይልም በእርሱ ላይ አደረ። በየቦታውም በእግዚአብሔር ስም ያስተምራል። ስሙም ሲላስ ይባላል። እርሱም ጨካኝና በእግዚአብሔር የተመረጠ ነበር። ሐዋርያውም ይህንን ሲናገር የንጉሱ ሰራዊት ደረሱና ቅዱስ ሉቃስን ያዙት። ሐዋርያውም ታስሮ ከእነርሱ ጋር ወደ ንጉሱ ሄደ። ቅዱስ ሉቃስም በልቦናው እግዚአብሔርን ያመሰግነው ነበር። ንጉሱም እስከሚነጋ ድረስ ወደ እስር ቤት እንዲጨምሩ ታዘዘ። በነጋ ጊዜም እንደታሰረ አምጥተው በፊቱ ያቆሙት ዘንድ አዘዘ። ማመስገንንም አላቋረጠም። ጌታዬ ኢየሱስ ክርስቶስ ሆይ ለዚህ የተከበረ ቁመት ያዘጋጀኝ አንተ ነህ አለ። ከንጉሱ በደረሰ ጊዜም፣ ሮምን ያጠፋሃት አንተ ሉቃስ ነህን? በጥንቆላህም ጣዖታትን የማምለክ ከልከልህ አለው። ቅዱስ ሉቃስም መለሰ፣ እንዲህም አለው ጌታችን መድኃኒታችን ኢየሱስ ክርስቶስ በተቀደሰው ወንጌል ከአንዲት ሀገር ቢያሳድዷችሁ ወደ ሌለኛዋ ሀገር ሂዱ። በእናንተ ላይ በሐሰት ነገር ስለ እኔ ክፉን ሁሉ ቢናገሩባችሁ ብፁዓን ናችሁ። ፈጽሞ ደስ ይበላችሁ፣ በሰማያት ዋጋችሁ ብዙ ነውና አለ የአባቴ ጴጥሮስ ግብር ጥሩ ግብር ነው፣ ከእርሱም ይህን ተማሩ። ጥንቁልና ግን የለብኝም አላውቅምም። የጌታዬ የኢየሱስ ክርስቶስን ስም ግን አውቃለሁ። ንጉሡም ቤተሰቡ በተሰበሰቡበት አደባባይ በዙፋኔ የኢየሱስ ስም አትጥራ አለው። የኢየሱስ ክርስቶስ ስም በተጠራበት ቦታ ጣዖታቱ ሁሉ ፈጥነው ይወድቁ ነበርና፣ ንጉሡም ከእርሱ ጋር ያሉትም ቅዱስ ሉቃስ ያደረገውን ተአምር በተመለከቱ ጊዜ ጮሁ፣ ይህንን ከሀገራችን አስወጡትም አሉ። በዚህን ሰዓትም ንጉሱ እየገረፉ ያቆሙት ዘንድ አዘዘ። ደሙም ከመሬት እንደ ውሃ እስከሚፈስ ድረስም ገረፉት። ዳግመኛም ንጉሱ የቀኝ እጁን ቆርጡት ዘንድ አዘዘ። ሰይፍ የያዘ ሰውም ደረሰው፣ ቀኝ ክንዱንም መጥተውና ቆረጠው። ንጉሱ መጽሐፍትን ትጽፍባትና በሮም የቤተ መንግስቴን ሰውም ታስትባት የነበርህባት ክንድ ናት አለው። ቅዱስ ሉቃስም የእኔ አምላክ እንዳንተ አምላክ ደካማ የምሰልህ ኃይሉን እኔ ያሳይሃለሁ አለ። እንዲህም ብሎ ጸለየ። ዓለምን ትተን የተከተልን ጌታዬ ኢየሱስ ክርስቶስ፣ ወይ የነፍሳት መዳኛ አንተ ከኔ ከእኔ የወጣውን የማውቀውና የማላውቀውን ምስተት አትሻ ሰውነኝና ነኝና ስለ እኔ የሚምልህን ይህንን አታድርግ። እኔ ኃጢአተኛ ነኝ፣ ነገር ግን ስለተቀደሰው ስምህ ከፍ ስላለው ስልጣንህ፣ አሕዛብ አምላካቸው የታለ እንዳይሉ ለአገልጋይ ይህንን ጸጋ ስጥ። ክንዴም እንደ ጥንቱ ወደ ደህንነቷ ትመለስ። ገናንነት ለአንተ ይገባል ለዘላለሙ አሜን። ጸሎቱን ከጨረሰ በኋላም ግራ እጁን ዘረጋ። የተቆረጠች ቀኝ እጁንም ወሰደና ከቦታዋ አጠበቃት፣ በጌታችን በኢየሱስ ክርስቶስ ኃይልም ወደ ጤንነቷ ተመለሰች። ንጉሱና ከእርሱ ጋር የነበሩትም ሁሉ ይህን ተአምር በተመለከቱ ጊዜ አደነቁት። የዚህን ጠንቋይ የሥራውን ጥንካሬ ተመልከቱ ተባባሉ። ቅዱስ ሉቃስም ሐሰት ነው፣ እኔ ጠንቋይ አይደለሁምና እግዚአብሔር ምትሐትን ሁሉ ይሽራል እንጂ። እኔም የጌታ የኢየሱስ ክርስቶስን ኃይል እንድታውቅ እሻለሁ። እኔ የዚህን ዓለም ሞት የምጠላ አይደለሁም አለው። ቅዱስ ሉቃስም መለስ ብሎ በግራ እጁ ቀኝ እጁን ያዘ አዳናትም። የንጉሱ ሹም አናጥሊስ ይህን ተአምር በተመለከተ ጊዜም በጌታችን በኢየሱስ ክርስቶስ አመነ፣ ሚስቱ፣ ቤተሰቡ፣ አገልጋዮቹም ሁሉ አመኑ። ቁጥራቸውም 267 ነበር። ንጉሱም ስማቸው እንዲጻፍ አዘዘ። በአንድ ቀንም ገደሏቸው። ይህ የሆነውም ጥቅምት ሃያ ሁለት ቀን ነው። ንጉሱም የቅዱስ ሉቃስን ራስ ሲቆርጡ ዘንድ አዘዘ። በጥቁር ማቅ ውስጥ አድርገው አሸዋ እንዲሞሉበትና በባህር እንዲጥሉ ታዘዘ። ብፁዕ የሚሆን የቅዱስ ሉቃስም ይህን ትዕዛዝ ከሰማ በኋላ ራሱን ይቆርጡ ዘንድ ወደ ባህር አወጡት። ወታደሮችም እርስ በርሳቸው ወደ አምላኬ እስከምጸልይ ድረስ ትንሽ ታገሱኝ አላቸው። እንዲጸልዩም ፈቀደለት ፈቀዱለት። እንዲህ በማለት ጸለየ፣ ሰማይና ምድርን፣ ባህርን በውስጡ ያለውን በፈቃድህ የፈጠር ጌታዬ እግዚአብሔር ሆይ ኃይል ስጠኝ ለመሰነካከል የሚቅርታ ሰጠኝ ከአባቴ ከጴጥሮስ አንድነትም ጨምረኝ አለ። ጸሎቱን ከፈጸመ በኋላም አንዲት አይኑ የታወረችበት ከወታደሮች አንዱ ቀረበ። ጸሎቱን ከመጨረስ በፊትም ራሱን ይቆርጥ ዘንድ ወደ ቅዱስ ሉቃስ ደረሰ። ያን ጊዜም አይኑ አየ፣ ከመሬትም ወደቀ። ቅዱስ ሉቃስንም የእግዚአብሔር አገልጋይ ሆይ ይቅር በለኝ፣ አንተን ተሳድቤ ያለሁና አለው። ሌላኛው ባለሰይፍም ሰይፉን አነሳና የቅዱስ ሉቃስን ራስ ቆረጠው። ራሱን የቆረጠውም ከጭፍሮቹ ወገን አንዱም አመነ ። ሰማዕትነቱንም ከእርሱ ጋር ፈጸመ። ስጋውንም በፀጉራማው ማቅ አደረጉትና በባህር ጣሉት። በእግዚአብሔር ፈቃድ ማዕበሉ ወደ ወደቡ አወጣው። እግዚአብሔር የሚያምን ሰው አገኘውና ከውሃው አወጣው። በበፍታም ገነዘው በመቃብርም ቀበረው። ቅዱስ ሉቃስ በንጉሱ በኔሮን ዘመን ጥቅምት ሃያ ሁለት ቀን ሰማዕትነቱን ፈጸመ። ለጌታችን ለኢየሱስ ክርስቶስ ምስጋና ይሁን ለጌታችን ለኢየሱስ ክርስቶስ ምስጋና ይሁን። ይኸውም ብሩክ አምላክ ነው። ለእርሱም መንግስት ምስጋና፣ ኃይልና ክብር ይገባል። እስከ ዓለም ፍጻሜ ድረስ ለማይለወጠው መንግስቱም ቅድስና ይገባል። ልዩ ሦስት ለሚሆኑ ለአብ ለወልድ፣ ለመንፈስ ቅዱስም ምስጋና፣ ክብር እና ስግደት ይገባል። ጸሎቱና በረከቱ ከሀገራችን ከኢትዮጵያ ጋር ይሁን ለዘላለሙ አሚን።